አሰላም አለይኩም ራህመቱላሂ ወበረካቱ እና የተከበራችሁ የቻይና እንደ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። እንዲሁም ክርስቲያኑ ግንች ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛልኝ፣ ብዝዝት ይበልልኝ ማለት ነው። የመዳም ቅመሞች ዬ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ተቅሪ በሁለት ነገር ነው የመጣሁት ማለት ነው። እንግዲህ ሰላምታዬን ስቀጥል አላ ስተዓላ ሀገራችንን ሰላም ያደርግልን፣ ሰላማን ይመልስልን፣ ከጦርነት ያወጣል ሌላይቱን ሀገር ነፃ እንዳወጣት አላህ ነፃ ያወጣን ማለት ነው። ራስ በራሳችን ሰው ከሰው ከሌላ ሀገር ሰው ጋር ጦርነት ይገጥማል እኛ ደግሞ ራስ በራሳችን ነው ጦርነት የገጠምነው እና አላህ ሱብሐነ ወተዓላ ይጠብቀን ይጠብቃችሁ እያልኩኝ ወደ ገደለው እገባለሁ ማለት ነው። ሶሻል ሚዲያ ላይ ብዙ ነገሮች አሉ። ዩቱብ እርግጥ መሽቃያ ነው፣ እኛ አልተጠቀምንበትም እንጂ ለሚጠቀሙት ለመሰላል ለነፊኪ ለነ ኢሳም ለነ ይክረም አሊያም ደግሞ ለነ ፍቅር ለነ ማነሱም ለነ ሩታ ለነዛ ለነዛ ዩቲዩብ በጣም አስፈላጊ እና ስራውን እየሰሩበት ያሉት እነሱ ናቸው። እኔ ካላደንቃቸው አላልፍም ማለት ነው። ዶራርን እንዴት ቀዘቅዝ እንዴት አድርገው ወዲህ ላይ እንደሚያወጡ ያውቃሉ? አስቀድመው ነው ቪዲዮ ሰርተው የሚያስቀምጡት። የተወሰነ ለሳምንት ያህል ቪዲዮዎቹን እስቲ ሰሩ እስቲ ያዘጋጁ ድረስ ይጠፋሉ። ከዛ በኋላ በትክክል ቪዲዮቸውን አስተካክለው ይመጣሉ ማለት ነው። ውዶችዬ እኛ እዚህ ጋ የእነሱ ተመልካች የእነሱ አድናቂዎች ልንሆን እንችላለን። አሁን እንግዲህ ይክረምና ኢሳሙ ፍኬ አዲስ ይዘውት የመጡት ነው። ያው እንግዲህ የእኛ ክፍተት እንትን ብለሽ ተከትለሽ ኢሳም ዘንድ ያለምን ትመጫለሽ ነው ይክረም ማለት ነው። እና ይክረም ከልጅነታቸው እስከ እውቀታቸው አብረው እጅ ለእጅ ተያይዘው ልክ እንደወንድምና እንደእህት ነው አብረው የንትል ያሉት ይሳም እና ይክረም ማለት ነው። የእነሱ ትስስር እኔ እጋብቻ ድረስ የሚያደርሳቸው ይመስለኛል። እንዲህ የኔ ሀሳብ ነው። ይሄ የኔ ሀሳብና የእኔ እንትን ነው ማለት ነው። የኔ ጥሩ እይታ ነው። ምክንያቱም እነሱ የሆነ ነገር ችግር እንኳን ቢፈጠር የሚለያዩ አይመስለኝም። ምክንያቱም ችግርንም፣ ሀዘንንም ደስታንም እጅ ለእጅ ተያይዘው እያለፉት የመጡት ናቸው። ልክ እንዲህ ባለትዳርና ደግሞ እንዲሆ የምናኸት ማለት ነው። የተሳሰሩ ናቸው። እነሱ ነገ ወይም ተነገ ወዲያ አንድ ሰው መጥቶ እነሱን እንትን ይላቸዋል ማለት አይደለም። ያለያያቸዋል እንኳን አለ ምክንያቱም ላለያያቸው አይችልም። ፊኪ ደግሞ አህመድን አፈቅረዋለሁ ብላ ነበር፣ አህመድን አፈቅራታለሁ ብሎ ነበረ። ያለሌችበት የላትም ይላትም። እስቲ እንዲያው ፊኪ ያልቀረችበት ወንድ ማን ቀራ? ማን የቀረው? እስቲ ብላ አለይኩም እንግዲህ ደግሞ አዲስ ነገር በነገ አዲስ ነገር ተነገ ወደ አዲስ ነገር ይመጣል ማለት ነው። ስለዚህ ዩቲዩበርስ እስከሆኑ ድረስ እናንተ እኛ ተመልካቾች ዝም ብለን ነው ማየት ያለብን። አስተያየት መስጠት ካለብን አስተያየት እንሰጣለን እንጂ መጨነቅ መጠበብ አያስፈልገውም። ምክንያቱም ነገ ጧት እኔም እኔ ማንችሞች ዩቱበር እስከሆንሽ ድረስ ዩቱብ ላይ የሚሰራው ስራ አብዛኛውን ተምሲል ነው። ልክ እንደ ድራማ ማለት ነው። አንድን ታሪክ አስመስለው የሚሰሩ ለምንድን አሁን እንግዲህ ስ እንደ ምሳሌ የእነ ሀና ድራማ ዩቱ ማለት ነው። በጣም አጓጊ በጣም የሆነ ደስ የሚል ድራማ። ታሪኩ የኔ ነው እስከምትሉ ድረስ ማለት ነው ምክንያቱም የሆነ አሁንማ እያጓጉት ነው ሰሆን የመጡት በፊት የጽናት ድራማ ነበር። እኔ የጽናትን ተተውኩት ቆየው ከራስ መንዝማን ከተውኩት ማለት ነው ያጓጓኝ ሰርጎ አካባቢ ላይ ነበረ። እናቴ የጥቶማት አበቅ በዛው ተኩት። አሁን ደግሞ በጣም እየተከታተልኩት ያለሁት የነሀናን ድራማ ነው። መቶ ሺ የሚለው ማለት ነው እሱ እሱ ድራማ በጣም ነው የምከታተለው። እርግብ ተብየዋል እን እርግብ ብሎ ያወጣላት ግን ስም በጣም የሚገርመው፣ ለድራማው በጣም አመች ነች። እውነትም እርግብ ያኔ ተዚዛ ዛ ነው የምታጣድፈው ነገሩን እንኩላ እንዴት አርጎ እንደሚሰካታት አክስት እየተብየዋ ደግሞ የእርግብ አክስት ተብየዋ። በጣም ነው እርግጥ የተሰጣት ገጸ ባህሪ እንደዛ ነው። ነገ ጠዋት አንዲ ሰው ገጸ ባህሪ ቢሰጠው ተምሲሉን የሚመስለው እንደዛ ነው። የሀናንን እናት ተብየዋ እናት የምትሆነው አሊያም ደግሞ ያው ስላላወቀችም ነው፣ ግን የተሰጣት ተንትንነቱ ገጸ ባህሪ አሁን ላይ በጣም ክፉ እንድትሆን ያደረጋት ማለት ነው። በፊት በጣም ታዝንላን ነበር። ይችል ልጅ በቃ የሆነ ልጅን ያገኘዋት ይመስለኝ ነበር ትል ነበር ማለት ነው። የሆነ ሀሳስ ታሳይ ነበረ። አሁን ደግሞ የተሰጣ ገጸ ባህሪ ጠበቅ ማለት ነው። ሀና ላይ እኔ ግን ዲኤኑ የሚቀየር የሚመስለኝ ሀና ዲኤን እንደገና ደግሞ ዶክተሩና የእርግብስ አክስት የሰሩት ፌክ ነገር አላቸው። ምክንያቱም ከአራት መቶ ተነስቶ ስምንት መቶ አይደርስም የሀና አባት ህክምና ማለት ነው። አስተያየት የምንሰጠው እንደዚህ አይነቶች ላይ ነው። ምክንያቱም አሁን ይሄ ታሪክ ነው በጣም ደስ የሚል ታሪክ ነው። ተለጣጣቂ ድራማ ነው ማለት ነው። እኔና የሀናን ድራማ የእኔ እስኪመስለኝ ድረስ ነው እያየሁት ያለሁት። ምክንያቱም አንዳንዴ ቤተሰብ ሳይኖራቸው ሲቀር የሆነ ታሪክ ስታዩ የሌት የኔም በቃ በህይወት ኑረው እንደዚህ ባገኘዋቸው እስከምትሉ ድረስ ወላሂ እውነት ነው። እኔ በቃ የነሱን ሳይ እንደዛ ነው ምንትላልኩት ምን ነው ይሄ ድራማ የእኔ ታሪኩ ነው። እኔም ቤተሰቦች እንዴዚ ባገኛቸው ባልሞቱ የምድ አይነት ውስጥ ድረስ ተምገባ ድረስ ማለት ነው የእነሱን ድራማ የምከታተለው አለኩላህል ወደ እነንትላ ስንመጣ እንግዲህ ይሄ እንደዚህ አይነት ድራማዎች ደስ ይላሉ፣ ያጓጓሉ። አሁን ደግሞ ጉጉት ላይ ነው ያሉት ማለት ነው። እንግዲህ እንም ተተቀየራ ራኪት እንትሉ ድራማው ለማጓጓት የሚቀይሩት ነው የሚመስለኝ። ከዛ ከተቀየረ በኋላ ነው እያደር እንትን የሚለው። አያቴቱ ደግሞ ደስ ነው ያሉኝ። የሀናን አያት በጣም አሪፍ ናቸው ማለት ነው። እና ደሞ ገጸ ባህሪ ሰላም ተቀይራ በቃ ምርጥ እህትነት እንደገና ሀሳስ ነገር አላት እህቴናት የምታስበው ብላ የምታስበው ሀናንን እንጂ እርግብን አይደለም። እኔ እንጃ ብቻ ደስ ይላሉ ይሄ አይነት ድራማዎች ምናምን ነገሮች ይመቸኛል ማለት ነው እና ወዲና ኢሳም ና ወዲና ይክረም ስመለስ እነሱም አሁን ለምሳሌ በሀያ ላይ የሚሰሩ ስራ ዩቱብ እስከሆነ ድረስ ዩቱብ ደግሞ ተምሲል ነው። ተከታታይ ድራማ ነው። አሁን ለምሳሌ የጀመራ ጀምረው የሆነ ነገር ይጀምሩና ያቋጩታል። ለምንድነው ነው ያ ነገር እስኪበቃው ድረስ እስኪሰለቻቸው ይተውትና አዲስ ነገር የሚያበላ ነገር ደግሞ ይፈጥራሉ። ይሄ የዩቱብ ስራ ነው። እኔም ነገ ጧት ኢትዮጵያ እንደዚያ ነው የማደርገው። እውነቴ ነው። አላህን በማስቆጣ በመልኩ እኔም ልሰራ ይችላለው ማለት ነው። ምክንያቱም ዩቱበር ተብያለሁ። ስለዚህ ስሙን ይዤዋለሁ ግን እስታው ምንም አሰራው እንጂ ስሙን ይዤዋለሁ። ስለዚህ እነሱ ስራቸው እስከሆነ ድረስ ይሄ ስራ ብለው እስከያዙ ድረስ ይሄን ስራ ይቀጥሉበታል። ነገጧ ደግሞ ሌላኛ ይቱ ጋር ይመጣል ማለት ነው። ኢሳም ነገጧ ደግሞ ፍኪ ሌላኛው ጋር ቆይታ ያላችሁ ትመጣለች። አሁን ደግሞ ሶፊ ሰሞኑን ንጠፍታለች ሶፊ የሆነ ነገር እየሸረበች ነው። ህን ጊዜ እየሸረበች ስላቸው የሆነ ነገር ቪዲዮ እየቀረጹ ነው። ተከታታይ ማቋረጥ እንግዲህ ተመክሶ 3 ወር 4 ወር ይቆያል የነሱ ተከታታይ ማለት ነው። ዶራሩን በዛው ልክ ነው። በቀን ቢያንስ መቶ ሺ ሰባ ሺ ሰማንያ ሺ ያይላቸዋል። ይህኔ የመዲያም ቅመም መቶ እንኳን ሰው አይልኝም በቀን ማለት ነው። ሀያ ሰው ሰላሳ ሰው ብቻ ነው የሚያየልኝ። አያችሁት ልዩነቱን። እንግዲህ እነሱ በቃ ሆም ብለው በሀገራቸው ላይ ነው እየሰራሉት። እኔ እና አንቺ መዳም ቤት ተቀምጠን ተዛሬ ነገ እንለወጣለን እያል እንኳን ልንለወጥ ይቅርና ማለት ነው አድረን ያዎቹ ድሃ ነን ማለት ነው እና እኛ እንደዚህ አይነቶችን የሚያበረታታን ጎበዞች በርቱ የሚለን አንድም ሰው የለም። አንድም ሰው የሚያበረታታን የለም። እኔ ስንት አመቴ አራት አመቴ ሰብስክራይብ ሁለት ሺህ ብቻ ነው ተጎልቶ የተቀመጠው ሁሉም አሽቃባጭ ነው። እኛ የምንመለከታቸው እንደዚህ አይነቶችን ድራማ የሚሰሩትን ተከታታይ ድራማ የሚሰሩትን ነው። የከሌ ባል እንዲዚ ኮነ የከሌ ሚስት እንዲዚ ኮነ የከሌ ሚስት ቀማዋት የከሌ ባል ቀማዋት ይሄ ብቻ ነው ለእናንተ የሚያዋጣችሁ ማለት ነው። የሚያበላውም ይሄ ነው። እኔማ ወደፊት እንሻ አላህ ያው ጥሩ ነገር ሲሰሩላችሁ ስለማታው በመጥፎ ነገር ሲመጡላችሁ ብቻ ነው እናንተ የምታዩት። ተመልካቾች ያየሁት ይሄንን ነው። በቃ ነገ ጧት ነዚሶች ይመጡ ይሆን? በጉጉት የምጠብቋቸው እነሱኑ ነው። ስለዚህ ለአሪፍ ነው እንግዲህ ይክረም እና እንትን መጨረሻቸውንም ዞሮ መጨረሻ ይኖራቸዋል። ወይ ይጋባሉ ወይ ይፋታሉ ብሏል። ተሁለት አንዱ ነው፣ ወይ ወንድምና እህት ይሆናሉ አሊያም ደግሞ ይጋባሉ። ስለዚህ ፊኪ በመሀል ብገባም ባገባም ይሄ ተምሲል ነው፣ ድራማ ነው። ስራቸውም ይሄ ዶራር ነው። ነብሴ ዶራር እዚህ ተቀምጬ እኔ አፌን ብከፍት ብር አይመጣም። እነሱ እኮ አፋቸውንም ከፍተው ተንቀሳቅሰው ነው ዶራር ይመጣላቸው ማለት ነው። ስለዚህ ይሄ ድራማ ይሄ ስራቸው እስከሆነ ድረስ ይሄ ዩቲዩብ ስራ እስከሆነ ድረስ የሚደንቅ ነገር የለውም። የምር ደግሞ መስሏችሁ ፊኪን አብዛኞቻቸው ሰው የምትሳደባላችሁ ይሄ ምንም የሚያሳድብ ነገር የለም። ነገ ጠዋት እናንተም እድሉን ብታገኙ የምታደርጉት ነገር ነው ብር ነው ብር ብያሌለ፣ ይሁን ገርጥቼ የተቀመጥኩት ብር ብያሌለ፣ ሽንት ቤት እያጠቅኩ የተቀመጥኩት። ስለዚህ እነሱም ብራቸው ነው ብር ነው የሚሰሩት። እነሱም ሀገራቸው ላይ ወንዛቸው ላይ የበሉትን በልታ የጠጡትን ጠጥተው እንዲልባቸው ነው፣ ዘና ብለው ነው። እሺ ሞ እንደዚህ እንደ እኛ እንደ መድኃኒት ቤት ጥግረራ ላ አላ ኩላሃል። ሰላማችሁ ብዚት ይበልልኝ። ይሄንን ይመስላል ያው ስራቸው ነው፣ ይስሩበት ለማለት ፈልጌ ነው። ሰላማችሁ በዚህ ጥበለ ላይክ ሼር ሰብስክራይብ አድርጎ አስተያየት ካላችሁ አስተያየት እንቀበላለን። ሰላም